አለም በጨለመበት ጭካኔ በሞላበት ሀገር ውስጥ በሚሊዮኖች ህይወት የሚቆጠሩበት ጨቋኝ ኃይሎች ለመቃወም አንድ ሰው በደቡብ አፍሪካ ተነሳ። እውነት ግን የተስፋ ብርሃን ነበር ወይንስ አደገኛ የልብና ጨዋታን የሚጫወት ዋና ተቆጣጣሪ? ደቡብ አፍሪካ በ1918 መከፋፈል የበዛባት የተበሳተነች ምድር ነበረች። በዚህም ሰዓት አንድ ሰው ወደ ምድር መጣ። ስሙም ኔልሰን ማንዴላ ይባላል። በሰዓቱ ደቡብ አፍሪካ ላይ ስልጣኑ በጥቂዎች ብቻ የሚገዛበትና ብዙሃኑ የሚጨቆሙበት ማንኛውንም ተቃውሞ የሚጨፈለቅበትና የሚረገጥበት የነበረበት ሰዓት ነው። በነጮች የሚመራ መንግስት አፓርታይድን ይተገብራል። ጥቁር ደቡብ አፍሪካውያን በድህነት ጭካኔ የተሞላበት ህይወት ሲመሩ፣ ሊቃኑ ግን በሀብትና በቅንጡ ህይወት ተድላ ውስጥ የበለጸገውን ዓለም ህይወት ያጣጥሙ ነበር። በሰዓቱ ማንዴላ አባቱ በማህበረሰቡ የተገበረ ሰው ነበር። በቴምቡ ንጉሳዊ ቤተሰብ ውስጥ የተወለዱት ማንዴላ ለታላቅነት የታሰቡ ይመስሉ ነበር። ማቅረቡት ምክንያት ነበረ። ቤተሰቡ በማህበረሰብ ውስጥ ያለው ክብር የተገኘው በፖለቲካዊ እንቅስቃሴና በስቡር የስልጣን ጥቅማ ጥቅም የተገነባ ነው። ማንዴላ ገና ዘጠኝ ዓመት ሲሆነው አባቱ ከዚህ ዓለም በሞት ተለዩ። ነገር ግን አባቱ ብቻ ነበረ የሚያጣው፣ የስልጣን መራማመጃው መንገድም ነበር። እድል ግን ፊቷን አላዞለችበትም። አባቱ ከሞተ በኋላ ማንዴላ በቴምቦ ሀገር ውስጥ በነበሩት ዋና መሪ ዳሌን ዴቦ ከሚባሉ ሰው ጋር እንዲኖር ተላከ። የአዲስ ቤት የራስ መንደር ውስጥም ካለው ቀላል ህይወት የራቀ ነው። ነገር ግን ይህ ለማንዴላ ሀብትና የቅንጦት ልምድ እንዲያገኝ እድል ብቻ አልነበረም። ይህ በፖለቲካ ስልጣን የመጀመሪያው ትምህርቱ ነበር። በአለቃው ቤት ውስጥ ማንዴላ በዛ በልጅነት እድሜው ታላቆቹ የተጫወቱትን የፖለቲካ ጨዋታ አይቷል። ዙፋን እንዴት እንደሚጸና እና ታማኝነትን በቀላሉ እንዴት እንደሚሸጥ፣ ዙፋን ላይም በታማኝነት እንዴት እንደሚገዛ ተማረ። ለማንዴላ ሀይል ዋጋው ከፍ ያለ ነበረ። የማንዴላ መደበኛ ትምህርት የጀመረው በሜቶዲስት ትምህርት ቤት ሲሆን አገር በቀል ስሙ ተቀይሮ ኔልሰን የሚል ስም ተሰጠው። ይህ ስም ለቅኝ ገዢዎች የበለጠ ተወዳጅ እንዲሆን አድርጎታል። ነገር ግን ትክክለኞቹ ትምህርቶች በክፍል ውስጥ አልነበሩም፣ በትምህርቶቹ መካከል ባሉ ክፍተቶች ውስጥ ነበሩ። ማንዴላ ትምህርት በእውቀት ላይ ብቻ እንዳልሆነ ተረድቷል። እሱ እውቀት የቁጥጥር ኃይል ነበረ። ስርዓቱን ለመቆጣጠር አንድ ሰው በስርዓቱ መጫወት አለበት። ስርዓት ትምህርቱን ብቻ ላጠና ስልጣኑን የያዘው ሰዎች ስነ ልቦናን አጥንቷል። ቋንቋቸውን መናገር ድክመቶቻቸውን መረዳትና ወደ አለማቸው ልብ መግባት ተምሯል። ማንዴላ እያደገ ሲሄድ አፓርታይድ ስርዓት ችላ ማለት የማይችል ሆነበት። የፖሊስ መንግስት ጭካኔ፣ የጥቁር ጭቁር መንደሮችን ድህነትና ፍጹም የሰው ልጅ ክብርን ማጣትና ንቀትን ተመልክቷል። ነገር ግን ማንዴላ የዋህ አልነበረም። የሚከፍለውን ትግል ትክክልና ስህተት የሌለበት የነጻ ትግል እንደሆነ ያውቅ ነበር። ይህ ትግል ነፃነት ናፋቂዎችን በቁጥጥር ስር የሚያደርግ ውጊያ ነበር። ለዚህም ህዝቡ አሳምኖ አደራጅቶ ጨቋኞችን እንዲቃወሙና እንዲነሱ ማድረግ ነበረበት። በአስራ ዘጠኝ ዓመቱ ማንዴላ በድፍረት የተሞላበት እርምጃዎችን ወሰደ። የህይወትን ችግሮች በመሸሽ ወደ ጆሀንስበርግ ለሱ የእድል ከተማ ነበር። ነገር ግን በሙስና ማታልና በብዝበዛ የተሞላበት ቦታ ነበር። በዚህ ማንዴላ በወርቅ ማዕደን ማውጫ ውስጥ የምሽት ጠባቂ ሆኖ ስራ አገኘ። በችግር ውስጥ እየኖረ ረሃብን እየታገሰና ሁሉንም አይነት እጦትን እያጋጠመው ስርዓት ውስጥ ያሉ ጥቂቶች ሀብታሞችን ብዙሀን እንዴት እንደሚቆጣጠሩና ድሆች በጆሀንስበርግ በማይደፈሩ በሚመስሉ ሀይሎች እንዴት ታስረው እንደሚቆዩ ማንዴላ አእምሮ እያነቃው መጣ። ፍላጎቱን ማደግ ጀመረ እና ነፃ ለማውጣት በጣም ጨላማ የሆነ ጨዋታ መጫወት እንዳለበት ተገነዘበ። ማንዴላ የአፍሪካ ብሔራዊ ኮንግረስ ኤኤንሲ የተቀላቀለበት የመጀመሪያው እርምጃውን በጆሃንስበርግ ነበር። ነገር ግን መሳሳት የሌለብን ይህ ስለ መልካም ብኞት ብቻ አልነበረም። ይህ የግል ተጽዕኖን ለማግኘት ጥቅም ለማግኘት እና ስርዓቱን ለራሱ ጥቅም እንዴት እንደሚጠቀምበት ለመማር ነበረ። ዋናው ውስጣዊ ፍላጎትም አፓርታይድን ለመታገል ብቻ አልነበረም። ራሱንም የተሻለ ስልጣን ላይ ለማስቀመጥ ከሁሉም በተሻለ ዋና አካል እንዲሁም ነበረ። የእስር ቤት ዓመታት ኃይል ብቸኝነት ውስጥ ነበር፣ ነገር ግን ብዙ አልቆየም። ህይወቱን ለመልካም ይሁን ለመጥፎ እስከ መጨረሻ የሚቀየር ጊዜ መጣ። ተይዞ የእድሜ ልክ እስራት ተፈረደበት። ማንዴላ ወደ ዝነኛ ሮቢን ደሴት ተላከ። ብዙዎች እንደሚያምኑትም በገለልተኝነት በእስር ቤቱ በቆየባቸው ጊዜያት እንደተሰበረ ያስባሉ። ነገር ግን የፖለቲካን ጨዋታ በትክክል የተረዱት ይበለጡ ያውቁታል። በእስር ቤቱ ጨለማ ጥግ ውስጥ ማንዴላ እውነተኛ ኃይሉን አገኘ። እዚያ ሆኖ ግን የሰማዕቱን ምስል፣ ዓለም እሱን የሚረዳበትን ምስል ማዳበር ጀመረ። ከሀያ ሰባት ዓመታት የእስር ጊዜ በኋላ በመጨረሻ ሲፈታ ዓለም አከበረው። እንደ ጀግና የሰላም ሰው መታየት ጀመረ። እውነቱ ግን የበለጠ የተወሳሰበ ነው። ዓለም ያላወቀው ነገር ቢኖር የማንዴላ መፈታት ከመፈታቱ ከረጅም ጊዜ ሲደረደር የነበረ ነው። ከዝግ በሮች በስተጀርባ ኤኤንሲ እና የደቡብ አፍሪካ መንግስት መደራደር በጀመረበት ሰዓት በደቡብ አፍሪካ የእርስ በርስ ግጭት ለቀኝ ገዢዎች አስጊ ነበረ። በዚህም ሰዓት ማንዴላ የተሻለ ሰው ሆኑ ሊመረጥ የቻለው ያ የሆነው ሁለቱም ወገኖች እርስ በርስ ከመጠፋፋታቸው የተሻለውን ስለተገነዘቡ፣ ማንዴላ በህዝቡ ድጋፍ ስላለውና ቀኝ ገዢዎችም የሚተማመኑበት ስለነበረ ጊዜውን ለመቆጣጠር እንቅስቃሴውን መቆጣጠርና እድሉን መጠቀም እንዳለበት አውቆ ነበር። ማንዴላ አዳኝ ነበር ወይስ ጨካኝ? ዛሬ ኔልሰን ማንዴላ የሰላም የፍትህና የእርቅ ምልክት ተደርጎ ይከበራል። ወደ ስልጣን ከመምጣቱ ጀርባ ያለው እውነታ ግን እጅግ የተወሳሰበ ነው። ታዲያ ይህ ሰው ማድነቅ ያለብን ሰላም ወዳድነቱ ነው ወይስ ስልጣን ናፍቂነቱ ነው? እውነት የሰው ጀግና ነበር ወይስ ስትራቴጂስት ነበር? ያጣጣመ ሩቅ ያሰበ መስሎ ቅርብ ያደረሰው ነው። የእሱ ታሪክ የድል ብቻ አይደለም፤ የተሳለ የተስተካከለ፣ ከህዝብ ይልቅ የግልሉናን ታሪክ ነው። በዛ በጨለማ ዘመን የማታለል ጥበብ የተማረና በእጁ ያለው መሳሪያ ሁሉ ተጠቅሞ የጨዋታዎችን ህጎች እንደገና ለመጻፍ የተጠቀመ ሰው ታሪክ ነው። ኔልሰን ማንዴላ ዓለምን ለውጧል። ነገር ግን እውነት የትኛውን ወገን በመጠቀሚ ኔልሰን ማንዴላ ዓለምን ለውጧል። ነገር ግን እውነታው የትኛው ወገንን ጠቀመ የሚለው ነው። ለዚህ መልስ የሚሆነው ዛሬም ቢሆን የሚስተዋለው ልዩነት የሰፋ የደቡብ አፍሪካ ህይወት ነው።